ወገኖቻችን ሙስሊሞች አብረን ነው የኖርነው፣ አብረን ነው የኖርነው። አብረን ይህን ያህል ዘመን ኑረናል። እንደ ግማሹ ክርስቲያን ነው፣ ግማሹ ሙስሊም ነው። ያንን ወገን እንዴት ያደርገዋል? ሊለያዩአችሁ፣ ሊከፋፍሏችሁ የሚጥሩ አሉ አትስሟቸው፣ አትስሟቸው። ኢትዮጵያውያን ናችሁ። በኢትዮጵያነታችሁ እመኑ፣ በኢትዮጵያነታችሁ ኩሩ። እንዲያው አንድ አስታውሳለሁኝ በስታ ስምንት ዓመተ ምሕረት ነው ሐዋሳ ሳለሁ አሩሲዎችና ሲዳማዎች ሲዳማዋ የጥቁር ውሃ የምትባል አለች፣ አንድ ቦታ እዛ ተሰብስበው አማራን እናጥፋ አሉ። አማራን እናጥፋ በደርግ ጊዜ ነው። አማራን እናጥፋ አሉ። አንድ ትልቅ ሽማግሌ ቆሙና፣ ሽማግሌ አያጥፋ ሽማግሌ ትልቅ ነው። አዎ ተሳሎ ላቡከ ወይ ነግረከ ነው የሚለው በመጽሐፉ ሽማግሌ አማራን የምናጠፋው ከጀምረን ነው አሉ። እኛ በአካባቢ ያለውን ነዋ አሉ። እደ እናጥፋታን ከአስመራ ከትግራይ ከጎንደር ጀምረን እያጠፋን እንምጣ አሏቸው። አሁንም መልስ ለማሳጣት ነው ይህማ። እንዴት ይቻለናል በየት አልፈን እንዴት ሁለትን

ታገዙን ወ የሚያገለግለው አማራ ነው። የከኦሮሞቹ አልነቃም፣ ከኦሮሞቹ አልነቃም። አዎ መሪዎች ባካቸው ይብቃቸው፣ መሪዎች ቢበቃቸው ምን አለ፣ ለህዝቡ ብታስቡ ምን አለ። እግዚአብሔር ለሀገራችን ሰላምን ይስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል። እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት ልንድገም። ቀደስ ስምከ ትምጻ መንግስት ከወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ

አደራችሁን ወንድሞቻችን፣ ልጆቻችን፣ አባቶቻችን የአየር ሰላሙንስትን